መሐመድ ሳኒ ሀቢብ ለኢትዮጵያ ሙስሊሞች አስተዋጽኦ ያደረጉ አገር ነው ያፈሩት፣ የኢትዮጵያን ሙስሊም ነው ያፈሩት። በመላው አፍሪካ የሚታወቁ ሀጂ መሐመድ ሳኒ ሀቢብ ይባላሉ። እሳቸው ለኢትዮጵያ ሙስሊሞች በጣም የታገሉና ያታገሉ ናቸው። ካበቋቸው ትልልቅ ሰዎች አንዱ ሙፍቲ ናቸው። ሙፍቲ ዑመር፣ ሀጂ ዑመር ገነቲ ናቸው ለበይከ አሻም አሻም። ውድ የአሻም ቴሌቪዥን ተመልካቾች ሰላም በያላችሁበት ይሁን። ለዛሬ ፕሮግራማችን መነሻ የሆነን በመዲናችን አዲስ አበባ በለሚኩራ ከፍለ ከተማ ልዩ ስሙ አባዶ 13 በሚባለው ሰፈር የተመለከትነው የመስጅድ ስያሜ ነው። ሐጂ መሐመድ ሳኒ ሐቢብ መስጂድ ይላል ደጅ ያለው ጽሑፍ ለመሆኑ በስማቸው መስጂድ የተሰየመላቸው እኚህ ሰው ማናቸው? ናቸው ምን ሠሩ ብለን ለመጠየቅ ወደ ቢላሉል ሀበሻ ማዕከል አመራን ወደ ቢላሉል ሙዚየም መምጣታችን ልክ ነበር በሙዚየሙ ካሉት አስደናቂ ቅርሶች መካከል የሼህ ሐጂ መሐመድ ሳኒ ሐቢብ ሥራና ታሪክ ትልቁን ቦታ ይዞ አገኘ ነው በቅድሚያ ግን ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል አደረሳችሁ፣ ኢድ ሙባረክ እያልን የሐጂ መሐመድ ሳኒ ሐቢብ ሥራዎችን ከብዙ በጥቂቱ እየተመለከትን እንቆይ። በድጋሚ ኢድ ሙባረክ። ለበይከ አላሁመ ለበይክ፣ ለበይከ ላ ሸሪከ ለከ ለበይክ። ስሜ አደም መሀመድ ይባላል። የቢላሉል ሀበሽ ሙዚየም ባለሙያ ነኝ። ያው አሁን የምንገኘው ቢላሉል ሀበሽ ሙዚየም ውስጥ ነው። ይህ ሙዚየም እንግዲህ በተለያየ የሀገሪቱ ክፍል ያሉ ጥንታዊ መዛግብቶች፣ ጥንታዊ መጽሐፎች፣ ጥንታዊ ኪታቦች ይገኛሉ። እነዚህ ኪታቦች መካከል እንግዲህ ከቁርአን ጀምሮ ሳይንስ አለ፣ ግራመር አለ፣ አስትሮኖሚ አለ። በርካታ ስብስቦች ናቸው ያሉት። ከዛ ውስጥ ደግሞ ሌሎችም ደግሞ አልባሳቶች አሉ እንዲሁም ደግሞ ጥንታዊ መገባያ የነበሩ ገንዘቦች አሉ። እንዲሁም ደግሞ የባህል እቃዎች፣ ሌሎችም እንግዲህ በሀገራችን ትልልቅ ታሪክ ሲሰሩ የነበሩ የሀገራችን ትልልቅ አባት ኦለማዎች አሉ። ከነዛ ውስጥ ምሳሌ ብናይ በኢትዮጵያ ታሪክ ውስጥ እንዲሁም በመላው አፍሪካ የሚታወቁ ሐጂ መሀመድ ሳኒ ሀቢብ ይባላሉ። ሐጂ መሀመድ ሳኒ ሀቢብ እንግዲህ በደቡብ ወሎ ቃሉ አንቻሮ ከራቢቴ የምትባል ከተማ 1906 እስከ 1981 አካባቢ ነው በህይወት የቆዩት። እንግዲህ 1906 እንደተወለዱ እስከ 1937 ድረስ ለትምህርት እንደደረሱ አብዛኛው የእስልምና ታሪክን እውቀትን፣ ሐዲስን፣ ተፍሲርን እንደዚህ የአረበኛ ግራመር አስሮ ሚ እውቀቶችን በርካታ ፍልስፍናዎችን ከተማሩ በኋላ እስከ 1937 ድረስ ማለት ነው። ከዛ በደሴ አካባቢ እንዲሁም ደግሞ እስከ ኤርትራ ድረስ ሂደው ትልልቅ መድረሳዎች ትልልቅ መስጅዶች ላይ ያስተምሩ እንደነበረ ያሳያል ማለት ነው። ከዛም በኋላ እንግዲህ ወደ አዲስ አበባ በሚመጡበት ጊዜ እንግዲህ የታላቁ አኗር መስጅድ ዋና ኢማም ሆነው ከጢብ ሆኖ ሲያገለግሉ ነበረ። ከአኗር መስጅድ ባሻገር ደግሞ ኦመር ሰመተር ትምህርት ቤት ነበረ፣ በደጃማች ኦመር ሰመተር የተሰየመ ትምህርት ቤት ማለት ነው። እዛ ላይ እንግዲህ ለብዙ ዓመት መድረሳ ያስተምሩ ነበረ። መድረሳ ሲያስተምሩ እንግዲህ ከዛ አንዋር መስጂድ ኢማም ነበሩ፣ አሰጋጅ ነበሩ። ከዛም አልፎ እንግዲህ የኢትዮጵያ እስልምና ጉዳይ ዋና ሊቀመንበር መስራቹ ነው፣ ለብዙ ዓመታት ሲያገለግሉ የነበሩ እንዲሁም ደግሞ በሀገራዊ ሚና ጋር ተያይዞ እስከ አፍሪካ ሀገር ድረስ በርካታ ጎረቤት ሀገር ጋር የነበራቸው ዲፕሎማሲ ግንኙነት እጅግ በጣም ጠንካራ እንደሆነ ያሳያል ማለት ነው። ለምሳሌ ከጋዳፊ የሊቢያው መሪ ጋር ያደረጉት ግንኙነቶች አሉ። ከዛም አልፎ ደግሞ እስከ ራሻ ድረስ ራሻ ድረስ ከምክትላቸው ሀጂ ዑመር ሁሴን ይባላሉ ከነሱ ጋር በርካታ ሀገራዊም ሆነ እምነታዊ ዓለም አቀፋዊ ከፍተኛ ታሪክን ያስመዘገቡልን ሀገራችንን ሲያስጠሉልን የነበሩ አንጋፋ ሼክ እንደነበሩ ያሳያል ማለት ነው። እንግዲህ ቁርአን መጀመሪያ በፈረንሰኛ ተተርጉሞ ነበር። ምክንያቱም በፈረንሰኛ ተተርጉሞ ያው ተቀምጦ ነበረ። ነገር ግን የሀገራችን ሕዝብ ፈረንሰኛ አይችልም። ሶ ምን አለው ሀጅ በሽር ዳውድ በዛ ጊዜ ፓርላማ አባል፣ ማስታወቂያ ሚኒስቴር፣ ሸራፍ ቤት ፕሬዚዳንት ነበሩ። አዛህር ነው ማሰሬታቸው ነው ዘርተው የመጡት እና እነሱ በሚሰቡበት ጊዜ ጃንሆይን አናገሯቸው። ቁርአን እኮ በአማርኛ ለምን አይተረጎሙም? ይህን እኮ መተርጎ የሚችሉ ትልልቅ አባቶች አሉ፣ ሼኮች አሉ ብለው ሲሏቸው፣ እንግዲያውስ ሰው አምጣልኛ አሉ ጃንሆይ ማለት ነው በዛን ጊዜ ማንን ጠቆሙ? ሀጅ በሽ ዳውድ የሚባለው ታላቅ ሼህ ሀጅ መሐመድ ሳኒ ሀቢብንና ሸሴር መሐመድ ሰዋዲቅን ማለት ነው። ስለዚህ እነሱ መጡ። ይህ ቁርአን ሊተርጎም ተባለ። ከሌሎችም ከኦሮሚያ ብዙ ዕለማዎች ተውጣጡ ከሁሉም የሀገሪቱ ክፍል ተውጣጡና ከዛ በኋላ እንግዲህ 1959 ጀምሮ እስከ 1961 ድረስ ለሶስት ዓመት ያክል የፈጀ በዋናነት በአማርኛ ተተረጎመ ማለት ነው። ስለዚህ ለሶስት አመት የፈጀ ትርጉም እንግዲህ ያ ትርጉም በመላው ሀገሪቱ ክፍል በአማርኛ ቋንቋ ቁርአን ምን ይላል የሚለውን አተረጓጓም ህዝቡ እንዲረዳው እንዲከፋፈል ተደረገ ማለት ነው። እንግዲህ ሀጅ መሐመድ ሳኒ ሀቢብ እንግዲህ ቁርአን የመጀመሪያ አረበኛው ወደ አማርኛ ሲተረጎም ከብዙ ሀገር አካባቢ ነው ኦለማ ሼኾች የተሰባሰቡት በዋናነት እንግዲህ እሳቸው ሀጅ መሐመድ ሳኒ ሀቢብ ይገኙበታል። ከዛ ቀጥሎ ደግሞ ሸህ ሰይድ መሐመድ ሷዲቅ ይገኙበታል ማለት ነው። ሌሎቹም ደግሞ ሀጅ በሽር ዳውድ ይገኙበታል። ሌሎቹም እዛው ቁርአኑ ላይ የተዘረዘሩ በርካታ እነ ሀጂ አብዱል አብዱልካሪም የሚባሉ ትልልቅ ኦለማዎች ይገኙበታል ማለት ነው። እንግዲህ እንግዲህ የመጀመሪያ ሶስት አመት አካባቢ የፈጀባቸው ያንን አረብኛው ወደ አማራኛ ለመተርጎም እንግዲህ ከሁሉም ሀገር ኦለማ ተውጣቶ በደንብ እንዲታይና በዋናነት ግን ያው በእነሱ አልቆ ለማህበረሰብ ለህዝብ ይፋ ሆነ ማለት ነው። ከዛ ጊዜ ጀምሮ ያው ታሪክ አድርጎታል ማለት ነው። ከዛ ባሻገር ደግሞ በምክትላቸውም ሀጂ ኡመር ሁሴን የሚባሉም ከፍተኛ ታሪክም ያስመዘገቧሉ ከነሱ ጋር በስራ በኢትዮጵያ እስልምና ጉዳይ ከፍተኛ ታሪክ ሲሰሩ የነበሩ ከዛም አልፎ እንግዲህ 1966 ላይ የሆነ እንቅስቃሴ ነበረ። ሀገር የጋራ ነው፣ ሃይማኖት የግል ነው የሚል እንቅስቃሴዎች ነበሩና ሁሉም ሙስሊምም ክርስቲያኑ የተሳተፈበት ከዛ በኋላ ግን የኢትዮጵያ እስልምና ጉዳይ 1967 ጀምሮ እንዲመሰረት ሆነ ማለት ነው። እንግዲህ በዋናነት ሲመሩ የነበሩት እነሱ ናቸው እስከ 1981 እስከ ህልፈታቸው ድረስ ማለት ነው። ከዛ ጊዜ ጀምሮ እነሱ እንግዲህ ያው እንዳልኩህ ብዙ ታሪክ ነው ያስመዘገቡት። እንግዲህ ኢድ በዓል በብሔራዊ ደረጃ ሲከበር ኦፊሻሊ በእጃቸው የጻፉት ደብዳቤ አለ። ይህ ማለት ለሙስሊም ማህበረሰብ እንኳን አደረሳችሁ መልእክት ያስተላለፉበት የእጅ ጽሁፋቸው ሁሉ አለ። ከዛም ደግሞ የጻፏቸው መጽሐፎች አሉ። ለምሳሌ ስለ ሀጅና ኦምራ አሁን ደግሞ የሀጅ ወቅት ስለሆነ ሀጃጆች ሀጅ ሲሄዱ ምን ምን አይነት መስፈርት መከታል አለባቸው ብለው በአማርኛ 122 የሀጅ ስርዓቶች ወይም ደግሞ አደቦች ብለው የጻፏቸው መጽሐፎች አሉ። ከዛም ደግሞ የነቢዩ መሐመድ ሰ ሰለም የእሳቸውን ሲራ የነሱን ታሪክ የሚያሳይ የጻፏቸው መጽሐፎች አሉ ማለት ነው። በአጠቃላይ በርካታ ስራዎች ናቸው ያሉት። ከዚያም ደግሞ እነሱ የሚጠቀሟቸው የነበሩ ከዘራዎቻቸው በቅርብ የተገኙ በተለይ በኡስታዝ መሐመድ ጀማል ጎናፈር የቢላሉል ሀበሽ ማዕከል መስራች ናቸው። በእነሱ አማካኝነት ተገኝቶ ከዘራቸው፣ ሰዓታቸው፣ ጊዜያቸውን የሚቆጣጠሩበት ሰዓታቸውም በቅርብ ሙዚየም ላይ ገብቷል ማለት ነው። እንግዲህ ሀጂ መሐመድ ሳኒ ሀቢብ የሰሩት ስራዎች በርካታ ስራዎች ናቸው። ለምሳሌ ደሴ አካባቢ ላይ ሸዋበር መስጊድ መድረሳውን ሁሉ ከፍተኛ አስተዋጽኦ ያደረጉት እንዲሰራ ያደረጉት እነሱ ናቸው። እንዲሁም ደግሞ ሀገራዊ ድርቅ ሲከሰት የድጋፍ ሰብሳቢ ኮሚቴ ሰብሳቢ ነበሩ ማለት ነው። ትምህርት ቤቶች ላይ፣ ተቋማቶች ላይ በርካታ ተቋማት ጋር ኮሚቴ የሆነው ማህበረሰብን ድጋፍ ሲያደርጉ ነበር ማለት ነው። ከዛም ደግሞ በሁሉም የሀገሪቱ ክፍልም ብዙ መስጂዶች መድረሳዎች የቁርአን መድረስ አካባቢ ላይ ቁርአን እጥረት ያለበት አካባቢ ላይ ከጎረቤት ሀገርም ከማህበረሰቡ እያሰባሰቡ መድረሳዎች ላይ ተደራሽ ያደረጉበት መንገድ አለ። ከዛም አልፎ ደግሞ ትልልቅ ወለማዎች ሲቸገሩ ከተለያዩ ክፍለ ሀገራት በተለይ ረመዳን አካባቢ ሲቸገሩ አብዛኛው እነሱ ጋር ይጠለሉ ነበረ። እነሱ ጋር ነበረ የሚያርፉት። እውቀት እዛው እየተማሩ እየቀሰሙ እነሱ ጋር አንድ ወር ሁለት ወር ሁሉ ተቀምጠው የሚሄዱበት አጋጣሚ ነበረ። ስለዚህ ሀጂ መሀመድ ሳኒ ሀቢብ በገጠሪቱ ክፍል ያሉ ትልልቅ ሀሪማዎች ወይም ደግሞ ዛውያዎች ላይ እዛ አካባቢ የነበሩ ኦለማዎችን ድጋፍ የሚያደርጉት ከኪታብ ከቁርአን ጀምሮ ከአለባሳት ጋር ተያይዞ ከፍተኛ ድጋፍ የሚያደርጉት እነሱ ነበሩ ማለት ነው። ለምሳሌ ከገጠር አካባቢ ደረሳዎች ሲመጡ ረመዳን አካባቢ ላይ በርካታ የገጠር ክፍል ያሉ ሀሪማዎች፣ ዛውጃዎች፣ ደረሳዎች ወደዚያ ወደ ከተማ ይመጣሉ። በሚመጡበት ጊዜ ኪታብ መግዣ እጥረት ስለሚያጋጥም ወሩ ሙሉ ኪታቦቻቸውን ገዝተው ከዛ መልሶ ወደ ሚማሩበት ተቋም የሚሄዱበት አጋጣሚ አለ። ያንን ደግሞ የሚያደርጉት የነበረው ሀጂ መሀመድ ሳኒ ሀቢብ ከሚያውቋቸው ወዳጆቻቸው ከባለሀብቱ፣ ከነጋዴው አስተባብረው ኪታቦች እንዲገዙላቸው እዚ አካባቢ አስፈላጊ ነገሮች ላይ መድረሳዎች እንዲጠናከሩ ድጋፍ እንዲደረግላቸው ሁሉ ያስተባብሩ እንደነበረ ያሳያል። ከዛም አልፎ ደግሞ የኢድ በዓል የኢድ በዓል፣ የአረፋ በዓል፣ የመውሊድ በዓል በብሔራዊ ደረጃ እንዲከበር ኦፊሻሊ ዝግ ሆኖ እንዲከበር ያደረጉት በዋናነት ሀጅ መሀመድ ሳኒ ሀቢብ ናቸው ማለት ነው። ስለዚህ ዓለም አቀፋዊም ሀገራዊም የሰሩት ስራ በጣም ከፍተኛ ነው ማለት ነው። ወደ መስጂዱ እንመለስና ስለ ሀጂ መሐመድ ሳኒ ሀቢብ ያላቸውን ትውስታ እንዲሁም መስጂዱን በስማቸው እንዴት እንደተሰየመ እንመልከት። አዑዙ ቢላሂ ሚነሸይጧኒ ረጂም ቢስሚላሂ ረሕማኒ ረሒም ኢንና ፈተሕና ለከ ፈትሐን ሙቢና

እያለፈው ነው። ወደ ሁለት ዓመት አልፎታል። መስጅዱ እንሻ አላህ በሙሐመድ ሳኒ ሐቢብ በሳቸው ስያሜ ነው የተሰየመው። የተሰየመበትም ምክንያት መጀመሪያ ላይ መስጅዱ እንደተጀመረ ነጃሺ ብለን ነበር የጀመር ነው። ነጃሺ በየቦታው በሳቸው ስም የተሰየመ መስጅድ ስላለ ሐጅ ሳኒ ሐቢብ ደግሞ ሙሐመድ ሳኒ ሐቢብ ለኢትዮጵያ ሙስሊሞች አስተዋጽኦ ያደረጉ ባለውለታ ስለሆኑ በሳቸው ስም እስካሁን ድረስ አንድ መስጂድ ስላልተሰየመ እሳቸውን ለማስታወስ ስንል ነው ይህ መስጂድ በሙሐመድ ሳኒ ሐቢብ ስም የሰየምኑ ማለት ነው። እንደ ጀመርኑ ማለት ነው። ሰውም ተስማማልን፣ በዚህ ሁኔታ ውጤታማም ሁነናል ማለት ነው። መስጅዳችን እዚህ ደርሷል ማለት ነው። እንሻአላህ መሐመድ ሙሐመድ ሳኒ ሐቢብ ረሒመሁላህ፣ እንደምናውቀው የወሎ ሰው ናቸው። መሐመድ ሳኒ ሐቢብ ወሎ ውስጥ ቃሉ የምትባል አካባቢ ተወልደው ያደጉ ትልቅ የእውቀት አባት ናቸው። መሐመድ ሳኒ ሐቢብ ማለት ይህ መሐመድ ሳኒ ሐቢብ በአካዳሚም በጣም ትልቅ ደረጃ ያላቸው ሰው ናቸው። መምህርም ነበሩ፣ ደሴ ያስተምሩ ነበረ። ኤርትራም ሄደው አስተምረዋል። መሐመድ ሳኒ ሐቢብ ረሕመቱላሂ ዓለይህ፣ እዚህም አዲስ አበባ የአንዋር መስጂድ ኢማም ነበሩ። እስልምና ጉዳይንም ለመጀመሪያ ጊዜ ከጓደኞቻቸው ጋራ እንደዚሁ የመሰረቱ ናቸው። መሐመድ ሳኒ ሐቢብ ረህመቱላሂ ዓለይህ እነ መሐመድ ሳዲቅ ጋር ሆነው በአንድ የመሰረቱ ትልቅ ሰው ናቸው። ብዙ ቋንቋም የሚችሉ ሰው ነበሩ። ለምሳሌ ካበቋቸው ትልቅ ሰዎች አንዱ ሙፍቲ ናቸው፣ ሙፍቲ ር ሓጅ ዑመር ገነቲ ናቸው። ይህ መስጅድ የመጀመሪያው ትልቁ የተፈለገው ምንድን ነው? ለመስጅድ ነው የፈለግነው። ከዛ በተጨማሪ ግን ትልቅ የመድረሳ ተቋም እንደሚጀመር እስልምና ጉዳዮች ነግረውናል። ወደፊት ማለት ነው። እስልምና ጉዳይም እንደሚያሰራው ኃላፊነቱን ካርታውንም ይዟል። እስልምና ጉዳይ ወደፊት ሊያሰራ ማለት ነው። ከዛሬ አመት በኋላ ነው የተባልነው። ሁለት አመት እየጠበቅን ነው ማለት ነው። እሳቸው እስልምና ጉዳይ ነው። ብዙ ባለሀብቶችም መጥተው ነበር። ግን ይህ ኃላፊነቱ ለእስልምና ጉዳይ ስለተሰጠ፣ እኛም ያለ እስልምና ጉዳይ መስራት ስለሌለብን፣ አሚሮቻችን ማክበር ስላለብን፣ በዛ ለእነሱ ነው የሰጠ ነው። ትልቁ ዓላማ ይሄ መስጂድ ሲገነባ ወደፊት ማለት ነው። በጎኑ ትልቅ መድረስ አለ። የአዳሪ ትምህርት ቤትም ይኖራል ተብሎ ይገመታል። በጎኑ አካዳሚ እንደዚሁ ይጀመራል ተብሏል። እንሻአላ ወደፊት እናየዋለን። አላህ ያድርሰን እንሻአላ። ለበይክ አላሁመ ለበይክ፣ ለበይከ ላሸሪከ ለከ ለበይክ። ብስሚላህ አራህማን ራም። ስሜ ኢብራሂም ጦሃ መሐመድ። ሀጂ መሐመድ ሳኒ ሀቢብ መስጊድ ዘውታሪ ናይ። ሲመሰረትም አብሬ ከነሱ ጋር የተሳተፍኩ ናይ። ሀጅ መሀመድ ሳኒ ሀቢብ ማለት እንዲህ ዝም ብሎ በቀላል የሚጠቀስ ነገር አደለ። እሳቸው ለኢትዮጵያ ሙስሊሞች በጣም የታገሉና ያታገሉ ናቸው። እንዲሁም እሳቸውም የተረከቡት ከመሻይኾች ኢትዮጵያ ውስጥ ከሚሰቃዩ የነበሩትኝ መሻይኾች ከእሳቸው ተረክበው እሳቸው ደግሞ አንገቱን ቀና ያርጉት ናቸው። እሳቸው ማለት ከማንኛውም ጋር ተመሳሳይ፣ ከልጆች ጋር ልጅ፣ ከአዋቂ ጋር አዋቂ፣ ከማንኛውም ጋር የሚንቁት ነገር የለም፣ የሚተቹት ነገር የለም። የኢትዮጵያን ሙስሊም አንድ አርገው የያዙት ነበሩ። እሳቸው ማለት መስጊድ ኢማም ብቻ አይደሉ፣ ለኢትዮጵያ ሙስሊሞች በጣም ትልቅ አርአያ ሆነው ያለፉ ሰው ናቸው። ለኢትዮጵያ እንጂ ለግል ብለው አያውቁም። ለግል ያሉበትም የሚኖሩበትም ቤት እንደ ማንኛውም አይደለም። ከዚህ ውላል የምትለው ቤት አይደለም። አባ ኩራ ነበሩ። የእሳቸው ስራ በጣም የተማሩትን ትምህርት በተግባር ያዋሉት እሳቸው ናቸው። እሳቸውን ብዙ ጊዜ ከመስጊድ ነው የማገኛቸው፣ በመስጊድ ላይ ነው የማገኛቸው። በጨዋታ እንኳን ብዙም ጊዜ እንትን አለልም፣ ግን በመስጊድ ላይ ብዙ ጊዜ እዛ ሶላት አኗር ስለምሰግድ ኳስ ሜዳ ነበርኩኝ ካሁን በፊት እዛ እየሄድኩ ሰግድ ነበረ እና እዚያ በዛ መልክ አገኛቸዋለሁ ስማቸው ሲወሳ የሳቸው ስም በመስጊድ ብቻ የሚሰየም በዚህ ብቻ የሚቀር አይደለም፣ መጨመር አለበት ነው ምለው። መስጊድ መስገጃ ነው። ሰው አይቶት ሁለ ገብ የሆነ ስም መሰጠት ያለበት ድርሻ ነው ያላቸው እሳቸው። እንደ በቀላሉ አንድ መስጊድ ብቻ አይደለም መሆን ያለበት የሳቸው ስም ከዚህ በላይ ነው። እኔም የራሴ ስሜት ምንድን ነው መሰለህ፣ ብዙ ጊዜ እንደ አስባዎች? አሳባዎች ነቢይ መሐመድ አለ ሰላት ወሰላም በነበሩ ጊዜ ነው። የእንስሳቸው ደግሞ በጨለማው ጊዜ ነው የነበሩት። በስርዓቱ በማይፈቅደው ስርዓት ነበሩ። ያ ስርዓትን ታግለው ለዚህ ነገር እስልምናን ከፍ ለማድረግ ስንት ትግል አድርገዋል? አስተማሪም ነበሩ፣ ደሴ አስተማሪም ነበሩ። አንዱ እንትናቸውም ደግሞ እሱም ደሞ ረድቷቸዋል ለዚህ ለመታገል የታገሉበትን ሂደት በዛም መስመርም ረድቷቸዋል። ያ አስተማሪ በነበሩ ጊዜ ደሴ በጣም አስተማሪ ማለት ደግሞ ዋናው ምንድን ነው? አእምሮን ማስፋት የሚያስተምረውን ሳብጀክት ብቻ አይደለም ማየት ያለበት። አዟዙሮ በዚህም በዚህም አይቶ ንቃት ትውልድ ማፍራት ነው። ትውልድ ማፍራት ነው። እሳቸው ግን አገር ነው ያፈሩት። የኢትዮጵያን ሙስሊም ነው ያፈሩት፣ የአንድ ክፍል ተማሪ ብቻ አይደለም። እና የእሳቸው ውለታ በጣም ተነብሮ ተዘርዝሮ የሚያልቅ አይደለም። እሳቸው የተማሩበት ትምህርት ቤት ብዙዎችን አፍርቷል። እንደሳቸው ግን ይሆነ የለም። ሀጂ መሐመድ ሳኒ ሐቢብ በአፄ ኃይለሥላሴ ዘመነ መንግሥት ቅዱስ ቁርአንን ወደ አማርኛ ተርጉሞ በማዘጋጀት፣ መንፈሳዊ መጻሕፍትን ጽፎ በማቅረብ፣ እስላማዊ በዓላት የመንግሥት ዕውቅና አግኝተው እንዲከበሩ በማድረግ፣ የኢትዮጵያ እስልምና ጉዳዮች ምክር ቤትን በማቋቋምና የመጀመሪያው መሪ በመሆን፣ መስጂድና የትምህርት ማዕከላትን በማሰራት ብሎም

ማስተላለፍ የምፈልገው ነገር ያው ይህ ሙዚየም ከተመሰረተ ጊዜ ጀምሮ በውጭም ሆነ በሀገር ውስጥ እንደ አንድ የጉብኝት ማዕከል ሆኖ እያገለገለ ነው። በተለይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አብዛኛው ሚኒስትር ሚኒስትር ዴታዎች የተጎበኘ ነው። በውጭም ሀገራት በርካታ የውጭ ሀገር ዜጎችን፣ አምባሳደሮችን እየተጎበኘ ያለ ሙዚየም ስለሆነ ያው ይህንን ማስተላለፍ የምፈልገው ሁሉም ማህበረሰብ እንደዚ አይነት ባህሎችን፣ እሴቶችን፣ ታሪኮችን ቀደምት ትልልቅ አባት የሰሩትን ታሪኮችን ማየት መማር፣ መመራመርም ማጥናት የሚፈልግ ሰው ወደ እንደዚህ ተቋም መምጣትም ማየትም ይችላል። ከዛም አልፎ ቅርስ፣ ታሪካዊ ቅርሶች፣ ሰነዶች አሉኝ ያለ ሰው በስጦታም፣ በአደራም፣ በሌላም መንገድ ወደዚህ ተቋም ማበርከት ይችላል ለማለት ነው። እንግዲህ ዛሬ አረፋ ነው። በውጭም በሀገር ውስጥም ያሉ የኢትዮጵያን ሙስሊሞች ለአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለጓደኞቼ፣ ለወዳጆቼ፣ ለቤተሰቦቼ ማለት ነው። አመሰግናለሁ። ኢደል አድሃ አላህ አደረሰን ለዚህ ደረጃ። እኔም እዚህ እድሜ አድርሶኝ ለዚህ ስለበቃሁ አልሐምዱሊላህ ረብል ዓለሚን። ለኢትዮጵያ ሙስሊሞች በሙሉ እንኳን አደረሳችሁ እንኳን ለዚህ ኢደል አድሃ አደረሳችሁ ላለሁ። እሳቸውን ደግሞ አላህ ይማራቸው። ታግለውልናል፣ አስተምረውናል፣ መንገድ መርተውናል። በእሳቸው መንገድ ነው አሁንም ደግሞ የሚሄደው። እንሻ አላህ ወደፊትም ሁሉም የኢትዮጵያ ሙስሊም አንድ ሆኖ ሙስሊም ተብሎ የሚጠራበት ጊዜ መጥቷል። አሁንም ለሁሉም አላህ እንኳን አደረሳችሁ ላለሁኝ

በተጨማሪም ሐጂ መሐመድ ሳኒ ሐቢብ በዓለም አቀፍ ደረጃ ያላቸውን የአረበኛ ቋንቋና የቅዱስ ቁርአን ዕውቀታቸውን በማካፈል ዛሬ ላይ አንቱ የተባሉ የሃይማኖት አባቶችን፣ ዑላማዎችን አፍርተዋል። ሐጂ መሐመድ ሳኒ ሐቢብ ከገለጽነው በላይ ብዙ ሥራዎችን ሠርተው ሚያዝያ 10 1981 ዓ.ም ከዚህ ዓለም በሞት ተለይተዋል።